ሀይሚን ታውቂያታለሽ? ልደትሽን ካከበርሽ ጠሪ ትሄጃለሽ፣ ደግሞ አምሮብሽ ምንም ማድረግ አይቻልም። እንግዲህ ህይወት ይቀጥላል። እንደምታዩት ብሩክ ፏፈሽ ብሎ በጥሩ ፈገግታ ደስ በሚል ሁኔታ መጣል ሀይሚ እባክህን የትም ቦታ ሂድ፣ የትም ቦታ ምንም አድርግ፣ ምንም የኔን ስም ሜንሽን እንዳታረገኝ ወይም ደግሞ የኔን ስም እንዳትጠራ ብለው ነበር። አሁንም እንግዲህ ይለይላት ብሎ ነው መሰለኝ ሀይሚ ሀይሚ ማለቱን እሱም አላቆምም። እንግዲህ እንደምታዩአቸው እነዚህ ልጆች ሊና ብሩክ ይባላሉ። እንግዲህ አዲስ ምዕራፍ፣ አዲስ ጉዞ ጀምረዋል ማለት ነው። ጥሩ ነገር ነው። አይ ዩቲዩብ ግን እንዴት እንደቀለዳችሁብን እንዴት እንደተጫወታችሁብን። ሀይሚም እንግዲህ የፈለገው ነገር ይሁን ብላ እንጃ። የሀይሚ ግን ማለት ነው አሁን አሁን ላይ ቁጭ እየሳሰበው በቃ ሳቄ ራሱ ይመጣል። ምንድን ነው የሆነ ግራ የሚያጋባ ነገር እኮ ነው። የእውነት ብሩክ ግን እኔ እስካሁን ድረስ በቃ ጥፋት ፈለግኩለት፣ እስከ ጥግ ድረስ ፈለግኩ ፈለኩ ፈለግኩለት፣ ግን ላገኝ አልቻልኩም። ቅድም አንዷ ቲክታክ ላይ ገብታ ስለ ብሩክ በጣም በጣም የወረደ ንግግር ስትናገር ደሜን ያፈላችሁ። በቃ ብሩክ፣ አንተ ሀይሚን ልቧን ጎድተህ ሰባብረህ ምንምን ናምን ናምን አድርጋታል። በቃ እንዳትነሳ አድርጋታል። ከዛ ሚዲያ ላይ መጠህ ምን አጠፋው ምን አደረግኩ ብለህ አታውራ አላችሁ። ሲጀመር ማለት ነው የፈለገ ነገር ቢያደርግ ሀይሚ በዚህ ልክ እየተናገረችው ለምን ጥፋቱን አትናገርም? አሁንም እኔ ለእናንተ ጥያቄ ልጠይቃችሁ። ሀይሚ፣ ብሩክ የቱንም ያህል ቢበድላት ቢያስከፋት፣ ቢያስቀይማት የሆነ ልቧን ቢሰብረው ሲጀምር በምን አወቃችሁ ልቧ እንደተሰበረ ሲጀመርስ ምን አላቸው ሀይሚና ብሩክ በመሀላቸው ምን አለ ንገሩኝ እስኪ ፍቅረኛ ማቾች ነበሩ ብሩክ ወድሻለሁ የአንገት ሀብል እንዳረገላት ወርቅ እንደሰጣት ሁሉ ቀለበት አድርጎላታል አላረገላትም ፕሮሚስ ገብቶላታል አልገባላትም ግን ሀይሚ አሁንም ልናገር የምችለው ነገር ምንድን ነው ህይወቷን መቀጠል ትችላለች የፈለገችውን ሰው የመረጠችውን ሰው መርጣ እሱ ጋር መሄድ ትችላለች እኔ የተቃወምኳት ብሩክንትታ ከዳኒ ጋር ስትሄድ ነው። እሱም ደግሞ ያለቀ ያበቃ ነገር ነው። እኔ እኩያ አይደለም አይመጥነኝም ብላለች። እና አይመጥና ተማ በትክክል እና ይህን ነገር ዘጋለሁ ወይ ማለት ምንም አልነበራቸውም። ይፈላለጉ ነበር፣ ይዋደዱ ነበር። ለወደፊት ፊውቸር ነበራቸው። አዎ፣ ግን ደግሞ አፈቅራለሁ ብላ ሀይሚ በአንድ በቷ ተናግረው አታውቅም። እሱም አያውቅም። አለቀ። ወንድሞቹ ጓደኞቹ ያውቃሉ እንደሚፋቀሩ ውሸት እስኪ የቱ ቦታ ላይ ነው? ሃይሚን እኮ ብሩክ በጣም ነው የሚያፈቅራት እሷን ማጣት አይፈልግም ብለው የተናገሩትን ቪዲዮ አስቀምጡልኝ። የእሷም ተከታታዮች ናቸው። ሲጀመር ሁሉን ነገር የምታቦኩት፣ የምትጋግሩት፣ የምታስፈጩት እንጂ እነሱ በምንም ተአምር እኔ ይኸው ከመጀመሪያ ጀምሮ እስካሁን እየተከታተልኳቸው ነው። አንድም ቀን ሀይሚ እያፈቅርሻለሁ የወደፊት ሚስቴ፣ የዛሬ ፍቅረኛ ብሎ ሲናገር አንድ ቀን ሰምቼ አላቅም። ሀይሚም አንድ ቀን አፈቅራለሁ ስትለው ሰምቼ አይቼ አላቅም። ኦልሞስት አንድ ዓመት አካባቢ ሆኗቸዋል፣ ግን ደግሞ አንድም ነገር ስለ ፍቅር አውርተው አያውቁ። ይዋደዳሉ ለወደፊት ምን እንደሚሆን ህይወታቸው በቃ ግን ይጠብቁ ነበር። የሆነ ነገር ፈጣሪ አንድ አድርጓቸው የሆነ እጣፈንታቸው አንድ ሆኖ አንድ መንገድ አስማምቷቸው ምናምን ነገር አብረው ህይወትን ለመኖር ፈልገው ነበር። ፍላጎት ነው እንጂ የነበራቸው፣ እዚህ ጋር ፍቅር የሚባል ነገር አልተነጋገሩም፣ አልተገላለጹም። ሀይሚ ለብቻዋ ልታፈቅረው ትችላለች በውስጧ ብሩክም ሊያፈቅራት ይችላል፣ ግን እኔ እስከማውቀው ድረስ አልተናገሩም። ከሚዲያ ውጭም በሚዲያም አልተናገሩም፣ አለቀ። በዚህ ልክ ያላፊ ቃል መነጋገር የለባቸውም ብዬ ነው ማስበው። ወይም ደግሞ በዚህ ልክ ብሩክን እርግጥ አርጋችሁ ጎድቷታል፣ ልቧን ሰብሯታል፣ ምናምን ብላችሁ እስከ ማውራት የሚያስደርሳችሁ ነገር የለም ብዬ እናገራለሁ በእርግጥ እናንተ ብዙ ነገር ነው የምታወሩት። ስለ እናንተ ባወራ ሰዓቱም አይበቃኝም ብዙ ነገሮች አሉ መልስ የምመልስላችሁ። ግን አሁን ዋናው ታርጌቴ ስለ ሀይሚና ስለ ብሩክ፣ ዛሬ ደግሞ ልጅ ስለምትበዋሏ ልጅ አዲሷ ልጅ ወይም ደግሞ አዲሷ ስለ ብሩክ ጓደኛ እናወራለን ማለት ነው። እንግዲህ ብሩክ እችን ሴት ይዟት እስቲል ነው። ብሩክ ሀይሚን ይወዳታል እግዚአብሔርን ነው ምላችሁ። በጣም ያከብራታል እግዚአብሔርን ብዬ ነው ምነግራችሁ በእውነት ክፉ ነገር እንኳን እንኳን አይደለም እሱ ክፉ ቃል አውጥቶ ልክ እንደው እሷ በቃ ያቀለሸልሸኛል ያንገሸግሸኛል ብላ እንደተናገረችው እሱን በቃ ታስጠላኛለች። በጣም አስጠላችኝ፣ በጣም አበዛችው፣ ምንድን ነው እንደዚህ የምትላላጠው በጣም ምናምን ብሎ ክፉ ቃል መናገር ይችል ነበር። ግን እሱን አስቡት፣ ቁጥብ መሆኑን የዋህነቱን። የእውነት ነው ምላችሁ፣ የእውነት ሰው መሆኑን እዩት እስኪ፣ ትዕግስቱን። ዝም ብላችሁ አታደንቁትም? እግዚአብሔርን፣ እኔ ብሩክን በጣም ነው የምወደው በእውነት ማለት ነው። ሀይሚንም እወዳታለሁ፣ አልጠላትም። ለምን እሷ የሆነ ነገር ተናግራ ለምን እንደዚህ ያደረግሽ ሀይሜ፣ ባለጌነሽ እንዲነሽ፣ እንዲነሽ ብዬ እርግጥ ማድረግ እችላለሁ ግን ህሊና አይፈቅደውም። ለምን እሷ የራሷ አስተሳሰብ አላት፣ እኔም የራሴ አስተሳሰብ አለኝ። የራሷ መንገድ አላት፣ እኔም የራሴ መንገድ አለኝ። እሷ የምታይበት መንገድ አለ፣ እኔ የማይበት እይታ አለኝ። እና በምንም ተአምር ጥፋት ብታጠፋ ሄ ብዬ እኔ የታየኝ ይሄ ነገር ነው እንዲህ ትጎጃለሽ፣ እንዲህ ትሆኛለሽ፣ እባክሽ አቁሚ ብዬ ልናገር እችላለሁ። ከዛ ውጭ ግን አንቺ እንደዚህ ነሽ፣ አንቺ ባለጌ ነሽ፣ እንደዚህ ወንድ አተራማሽ፣ ወንድ አሯሯጭ ምናምን ሰዎች እንደሚሏት ፎቶ አንዘግዝቄ መሳደብ አልፈልግ በአጭሩ ምክንያቱም ራሷን የምትኖረው ከብሩ ጋር አልሆነም ካለች የምትጠቀመው ምሷ ልትሆን ትችላለች። የምትጎደው ምሷ ልትሆን ትችላለች። አለቀ አብረሽኛ አቶኝም ማለት አንችልም። ግን ባለው ነባራዊ ሁኔታ ያላቸውን መዋደድ ያላቸውን መተሳሰብ አይተን አንድ ላይ ሆኗል ናቸው ያሳለፉትን የፍቅር ጊዜ አይተን ግን ደግሞ ያ ሁሉ ፍቅር ውሸት ነበር ማል ነገራቸው ውሸት እያስመሰሉ ነበር። ለምን ለእኛ ብለው እግዚአብሔርን እንደውም እኔ ለእኛ ብለው ለምን ዋጋ ይከፍሉንንም እል ነበረ። ለምን በዚህ ልክ ይጣላሉ እል ነበር። ግን ይሄው ለእኛ ሁሉ ጊዜ ዋጋ ከፍለውልናል። አብሮ መሆን ሳይፈልጉ ወይ ደግሞ ፍቅር ሳይኖርባቸው ሳይፋቀሩ ፍቅራቸውን አውጥተው ሳይገላለጹ ይህ ሁሉ ጊዜ ለኛ ብለው እንዲያርጉ እንዲሆኑ የሆነ ቦታ ሂዱ የሆነ እንደዚህ ስጦታ ተሳ እያልን እዚህ አድርሰናቸዋል ዛሬ ግን በቃን አሉ ይሄ ነው ያለው ነገር የምትሰድቡ ሰዎች አላቸው አይዶን ኬር ከዚህ በኋላ ምንም ምንም ስለማንም ስለምንም የምጨነቀው ነገር የለም እዚህ ጋር የራሽን ሀሳብ ቲክቶካችሁን ከፍታችሁ ማለት ነው ስንት ስትሳደቡ አይደል እንዲ የምትሉት እኔ መሳደብ አቅቶኝ አይደለም ስድብ ጠፍቶብኝ አይደለም በጣም ብዙ ስድቦች አሉ እሳደባለሁ ሰው ያለውን የዮኒ ማኛን አንዳንድ የሞጣን ስድቦች አንዳንድ አምጥቼ መሳደብ አያቅተኝ እንደናንተ ማለት ነው። ግን እኔ ሕሊና አይፈቅደውም እዚህ ጋር አልተሳደብኩም። እውነታውን ነጭ ነጭ ሲወራ ደግሞ አያንገሽግሻችሁ፣ አያቅለሽልሻችሁ። ከፈለጋችሁ እዩ፣ ካልፈለጋችሁ መውጣት ትችላላችሁ። እኔ ሀይሚን አልሰደብኳትም ሲጀመር ማለት ብሩክንም አልሰደብኩትም። በቃ እውነት አላት የራሷ እውነት አላት። የምትፈልገውን ኑሮ ትኑር ትኑር፣ ብሩክም እንደዛው ግን ደግሞ ክፉ ቃል አትናገሪ ነው ያልኳት። ባጭሩ ሀይሚ ክፉ ቃል ወጥሽ አትናገሪ፣ ብሩክ ስለአንቺ አንድ ነገር ክፉ ነገር እየተናገረ አይደለም፣ አቁሚ ነው ያልኳት። ከዛ ውጭ ሌላ ምንም አልሰደብኳትም፣ የምሰደብም መብት የለኝም፣ ልሰድባትም አልችልም። ቀማማ ነኝ፣ በጣም ነው የምወዳት፣ እናንተ እንደምትወዷት ማለት ነው። ብሩክንም አልሳደብም። ብሩክንም ሰድቡ፣ ምታዋሩዱ፣ ምታንቋሹ ሰዎች አላችሁ፣ ምንም አላረግም። አቁሙ፣ ጥፋትም ካጠፋ መታረቅም ታለ ነገ። በነገራችን ላይ ዞሮ ዞሮ አንድ ላይ ይሆናሉ። ምን አለች በሉ፣ እግዚአብሔርም ብዬ እነግራቸዋለሁ። ሀይሚና ብሩክ በምንም ተአምር ሌላ ሰው በህይወታቸው ውስጥ አስር ሺህ ሰው ቢመጣ እንኳን መጨረሻ ላይ የሚገናኙት በቃ የሚጋቡት ሁለታቸው ናቸው። አለቀ በአራት ነጥብ። እች ልጅ ማነች የሚለውን ነገር እንምጣላችሁ። እች እንግዲህ ዝም ብላ ነው ሀይሚን እንኳን በስርዓት የማታውቅ ልጅ ናት። ብሩክን ራሱ በስርዓት አታውቀው። በሁለት ቀን ባንድ ቀን ውስጥ ያወቃት ሴት ናት። ይብን ዝም ብሎ በሰው በሰው ያገኛት ሴት ናትና ሀይሚን ምን ያህል ምን አይነት ስሜት ይሰማታል የሚለውን ነገር እሷ ሌላው ወንድ ጋር ስትሄድ የተሰማውን ስሜት እንድታቀው ስለፈለገ እንጂ ሌላ ምንም የሚማግጥ ሰው ባለጌው ነው አይደለም። ብሩክ ምንም የማይወጣለት ለእናቱ ክብር ያለው ለሴት ልጅ ክብር ያለው ሰው እስካሁን አንድ የሚጣል ነጥብ አላገኘንበትም። ከሶሲ ጋር በነበረው ነገር አንድ ሺ ጊዜ ይቅርታ ጠይቋል። ሀይሚን ብቻ ሳይሆን እኛንም ይቅርታ ጠይቋል። እኛም በሰዓቱ ሰድበነዋል፣ ተቆጥተነዋል፣ ከፍ ዝቅ አርገነዋል። በአጭሩ ማለት ነው እና ይቅርታ ብሏል። ስለዚህ ያ ርዕስ የተዘጋ የዶሴ ነው። ምንም መክፈትም ምናምን አያስፈልግም። እቺ ልጅ እንግዲህ የሀይሚ ልደቷ እየደረሰ ነው። በነገራችን ላይ ልደታቸው አንድ ላይ እንደሆነ ነው የተናገረችው ና ይመስለኛል ብሩክ አሁን ላይም እየለመናት እግዚአብሔርን እምላችሁ በጣም ነው የሚወዳት። የምር አሁን ላይ ራሱ ላይክ ልደቷ ፕሮግራም ሆኖ ምናምን ነገር አዘጋጅታ በቃ እንደምጠራው ምናምን ነው እያወራ የሚገኘው ና ልጅቷን ሁላ ምን ስጦታ ይዘሽላት ትሄጃለሽ ነው እያላት የሚገኘው። ቢጣላ ኑሮ እኮ በቃ ስሜንም እንዳጠሪ ከዚህ በኋላ ላይሽ አልፈልግም ላገኝሽ አልፈልግም ያለ ስም ስም ሰጠሽኛ ያለረኩትን አረክክ ብለሻል፣ ለተመልካች መጥፎኝ እንድታደርገሻል ብሎ ነገር መሰብሰብ ነገር መቆስቆስ ይችል ነበር፣ ግን አሁንም እንደሚወዳ ነው ያየሁት። እግዚአብሔርን ነው የምላችሁ በጣም እንደሚያከብራት አትንኳት ነው ያለው። በቃ ዝም በኋላ ራሱ እሺ እንዳትሉ፣ ላይ ላይ የተቀመጠች ዝንብ እንኳን ብትኖር እሺ እንዳትሉ፣ ሀይሚን በክፉ ነገር እንዳታነሷት ብሏል። እና ይሄ ነው መዋደድ፣ ይሄ ነው መተሳሰብ። እች ልጅ ዛሬ የመጣችው ነገ ትሄዳለች፣ አለቀ። ትናንት የነበረችው፣ ዛሬ ያለችው፣ ነገም የምትኖረው ሀይሚናት። ሀይሚና ብሩክ መቼም ሊለያዩ አይችሉም። ግን በዚህ ሁኔታ እኔ አሁን እያስፈራኝ እያሰጋኝ ያለው ነገር አንዳንዴ ትንንሽ ጥፋቶች በይቅርታ የሚታለፉ ከሆነ ድጋሚ ሌላ ጥፋት ጠፍቶ ይቅርታ እየተባለ የሚታለፍ ከሆነ ድጋሚ ሌላ ጥፋት ጠፍቶ ይቅርታ ተብሎ የሚታለፍ ከሆነ አእምሯቸው ላይ ብዙ ነገር ተሰብስቦ ይቆይና በጣም ወዳልተፈለገ የሆነ ቂም የሚባለው ነገር አእምሯችን ይይዛል። በአጭሩ በሆዳችን ብዙ የምንይዛቸው ነገሮች ይኖራሉና መከባበር፣ ሪስፔክት የሚባል ነገር መኖር አለበት። በአጠቃላይ ለሰው ልጅ ክብር ሊኖረን ይገባል። አራት ነጥብና ሀይሚ ደግሞ በውስጧ የቱንም ያህል ነገር ቢኖርም አሁንም ልነግራችሁ የምችለው ነገር የቱንም ያህል ቢበድላት ቢያስቀይማት፣ ሲጀመር በዚህ ልክ መናደድ፣ በዚህ ልክ መበሳጨት፣ በዚህ ልክ ብሩክን ያልሆነ ነገር የመናገር መብት የላትም። ለምንድን ነው ካላችሁ፣ ብሩክ አፈቅርሻለሁ ብሎ ቀለበት አላረገላትም። አብሮ የፍቅር ጊዜያቶችን ማለት በደንብ ተፋቅረው በደንብ ተዋደው ምናምን አልቆዩም። ዝም ብለው ይፈላለጋሉ፣ ዝም ብለው ይዋደዳሉ፣ ዝም ብለው ህይወታቸውን ፊውቸራቸውን ነገ እግዚአብሔር ደ አብሮን ቢያገናኘን አብሮ ቢያደርገን ወይም ደግሞ አብረን በቃ ተመልካች በሚያስብልን ልክ በቃ የአራት ልጆች እናትና አባት ብንሆን ብለው የሚያስቡት ነገር ነበረና፣ በዚህ ልክ ሀይሚዬ መረጋጋት አለባት። በዚሁ መቀጠል የለባትም፣ እንዲህ መበሳጨት የለባትም፣ እንዲህ መናደድ የለባትም። ስጦታውንም እንግዲህ ተመልሳ እንደተቀበለችው ነው የተናገሩት። ለማንኛውም ግን በሀይሚ ልደት ሁለት ቀን ብቻ ነው የቀረው። በጣም ጥሩ የልደት ፕሮግራም አንድ ላይ ሆኖ እንደሚያሳልፉ ትልቅ እምነት ተስፋ አለኝ። ደግሞ ሀይሚ ይገባታል። በእውነት በጣም እንቁ የሆነች የምትወደድ ልጅ ናት። እና አሁን የመጣችሁ ልጅ ለአንድ ቀን ለሁለት ቀን ፍፍ ልትል ትችላለች። አንድ ወር ልትቆይ ትችላለች። ግን ለሀይሚ ከሀይሚ ጋር አትነጻጽርም፣ ከሀይሚ ጋር አትወዳደርም። ብሮከን እችን ልጅ ይዟ ስለመጣ ሊገርማችሁ ልትደነቁ አይገባም። እንኳን መጣት እንዴ! ሀይሚ ኮ ወደ ራሷ መመለስ አልቻለችም ቆም ብላ ማሰብ አልቻለችም። ቆም ብላ ወደ ራሷ መመለስ በቃ ጊዜ መውሰድ አልቻለችም። አየር መተንፈስ አልቻለችም። አሁን ላይ እስኪ ነገ ምን ሊፈጠር ይችላል፣ ብሩክን አጥቼ ምን ልሆን እችላለሁ ብላ የሚለውን ነገር ብሩክን ባጣ ምን ላጣ እችላለሁ፣ ምን ሊጎልብኝ ይችላል የሚለውን ነገር አእምሯን ቀስ ብላ ቁጭ ብላ ማሰብ ማገናዘብ ትችላለች። እች ልጅ መምጣቷ እንደውም ትልቅ ጥሩ ነገር ነው። ግን እኔ የማልደግፈው ነገር የማላበረታታው ነገር ዩቲዩበሮች አብዛኞቹ የሚያደርጉት ነገር ምንድን ነው ሴቷ በወንድ ሌላ ወንድ ይዛ መጣ ታስቀናለች፣ ወንድየው ደግሞ ሌላ ሴት ይዞ መቶ ያስቀናል። ያ ነገር የሚያስጠላ ነገር፣ ወይም ደግሞ ሀይሚ ይሄን አበድላኛለች እና እኔም በዚህ መንገድ መበደል አለብኝ ወይም ደግሞ ሀይሚ እንዲያስከፍታኛለች ብሎ ሌላ እንደዚህ ከሆነ በጣም ያስጠላል። ጥፋትም በጥፋት ማስተካከል አይቻልም። አንዱ መሸነፍ አለበት። አንዱ እሳት ሲሆን፣ አንደኛው ውሃ መሆን አለበት። አንደኛው ውሃ ሲሆን፣ አንደኛው እሳት ከዛ ይግባባሉ ብዬ ነው የማስበው እንዲህ ሁለቱም እሳት ትጉ ትጉ የሚሉ ከሆነ ሁለታቸውም የሚያስጠላ ሙድ ከሆነ የሚያራምዱት በጣም አስጠሌታ ነገር ነውና ኤኒዌይስ ሀይሚዬ ሊከፋሽ አይገባም ሊደብርሽ አይገባም እራሽን ከፍ ማድረግ አለብሽ እራሽን ከላይ ማድረግ አለብሽ ለምን ከማንም ሴት ጋር ትነጻጸር የምች ልጃው ቆንጅዬ ነች አለባበሷ ያምራል አቋሟ ያምራል ምናምን ከብሩክ ጋር አንድ ላይ ሲሆኑ ደስ ይላሉ ግን ደግሞ አንቺን ልትሆን አትችልም በአጭሩ እንዳንቺን ልትሆን አትችልም ከአንቺ ማንም ሊደርስ አይችልም አንቺ የራስሽ ውበት የራስሽ ቀለም ያለሽ ጀግና ሴት ነሽ እና። ወደ ኋላ ማለት የለብሽም። ወደፊት ብቻ ሀይሚዬ እና ብሩክም ዛሬም እንደምትወዳት አይተናል። ከሌላ ሴት ጋር እንኳን ሆነ ሀይሚን በቃ እሷ አትጥራ ብትለኝም እኔ እሷን ላለመጥራት አልችልም አለመጥራት አልችልም ብላልና፣ እኔ እንጃ እግዚአብሔር እኔ እንደው ፈገግታን እራሱ ሳይሆን በጣም ደስ ያለኝ ብሩኬ ማለት ነውና፣ ፈጣሪ ደስታቸውን አብዝቶት አንድ ላይ ያርጋቸው። ካልሆንም ደግሞ ብሩኬ እኮ የክፉ ቀኔ ነው፣ በክፉ ቀን እንዲያሳልፈናል በደስታችን ጊዜ እንዲያሳልፈናል ብላ ሀይሚም እሱ የምታመሰግንበት ጊዜ እሱም እሷን የሚያመሰግንበት ጊዜ ያምጣልን። መለየትም ካለኮ በሰላም መለየትም እኮ ጥሩ ነው። ግን እነዚህ ልጆች ተለያይቶ የማይለያዩ ልጆች ናቸው። የእውነት እንደማይጨካከኑ፣ እንደማይቆራረጡ፣ በጣም እንደሚዋደዱ እንደሚፋቀሩ ነው ያየሁትኝ የተረዳሁት። ኢንዌይስ ግን ለሰላም እንስበክ ስለ ሰላም እናወራላለሁ። ሀይሚና ብሩክ፣ እንግዲህ ህይወት ይቀጥላል። አንድ ቀንም እንግዲህ አብረው ሁኖ መጠው ያስደምሙናል ብዬ አስባለሁ። ገና ሁለት መቶ ኬው በደንብ ተከብሮ በሰፊው እንደምናያቸው ተስፋ አደርጋለሁ። እንዲሁም ደግሞ በሀይሚ ልደትም በጣም ትልቅ ፕሮግራም እንግዲህ ብዙዎቹ የተገኙበት ፕሮግራም እንደሚሆን አልጠራጠርም። ብሩክም ተጋብዞ ይገኛል። የብሩኳ አዲሷ ቀበጥም የማንም ልቅምቅም የሰው ልክ አያውቅም ልል ነበር ግን ምን አደረገችኛ። ውባህላት ግን እግዚአብሔር፣ ዝም ብላ ስታወራ ሳያት ሀይሚንም መጉዳትም ወይም ደግሞ ለሀይሚ የተለየ ቂምም በቀልም ያላታት መስለምና ምንም ልላት አልችልም። ምክንያቱም በቃ ለስራ ነው የመጣችሁ ብሩክ ነው ያመጣ ታለቀ። እና እስኪ እናንተን ሀሳብ አስተያየትን በኮሜንት አሳውቁኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሰላም ያቆየን።